የዱር ህይወት፣ የዱር ሕይወት። ይህ ማውንቴንስ ሚዲያ ኤንድ ኮሙኒኬሽን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚያቀርብላችሁ ፕሮግራም ነው። የዱር ህይወት፣ የዱር ህይወት። ደህና ሰነበታችሁ። ዓለም አቀፉ ለተፈጥሮ ጥበቃ አይሱኤን በብዝሃ ህይወት ዙሪያ በወጡ አዋጆች መመሪያዎችና ደንቦች ዙሪያ በ15 ሀገራት ላይ ጥናት አካሂዷል። ጥናቱ ከተካሄደባቸው ሀገራት አንዷ ኢትዮጵያ ናት። በኢትዮጵያ በብዝሃ ህይወት ዙሪያ የወጡ ህጎች ብዝሃ ህይወትን ለመጠበቅ ለማንበርና ለመጠቀም ምን ያህል አሰሪ ናቸው? ክፍተቶቻቸውስ ምንድን ናቸው ጥንካሬያቸውስ የሚሉትን የሚዳስስ ነበር። በጥናቱ ዙሪያ ከባለድርሻ አካላት ጋር በቢሾፍቱ የምክክር መድረክ ተካሂደዋል። የዛሬው ፕሮግራማችን በዚህ ላይ ትኩረት ያደርጋል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት የምንጋብዘው የፕሮግራሙ ዋና አዘጋጅ አስቻለው ጌታቸውና አርታኢ አበበ ታደሰ በጋራ በመሆን ነው። ጥምረት ለተፈጥሮ ሀብት ጥበቃ አዩሲኤን በብዝሃ ህይወት ሀብት ጥበቃ ዙሪያ በ15 ሀገራት ያስጠናውን ጥናት በኢትዮጵያ ላይ ያተኮረውን የጥናቱን ውጤት ለመድረኩ ያቀረቡት በአዲስ አበባ ዩኒቨርሲቲ የአካባቢ ሳይንስ ማዕከል ተባባሪ ፕሮፌሰር የሆኑት ዶክተር ገመዶ ዳሌ ናቸው። የጥናቱን የትኩረት አቅጣጫ እንዲገልጸውልናል። ጥናቱ የሚያተኩሮ አንድ በዓለም አቀፉ የብዝሃ ህይወት ጉዳይ ላይ የሚሰራ ተቋም አዩሲኤን የሚባል ተቋም ኢትዮጵያ ውስጥ ፕሮጀክት አለው። ይሄ ባዲቭ የሚባል ፕሮጀክት። ይሄ ፕሮጀክት የሚያተኩሮ በብዝሃ ህይወት ሀብት ላይ እየደረሰ ያለው ተጽዕኖ ምንድን ነው፣ የተጽዕኖዎቹ መንስኤዎች ምንድን ናቸው፣ እነዚህ መንስኤዎችን ምን አይነት የፖሊሲ ሀሳብ ና የማስተካከያ እርምጃ ቢወሰድ የተሻለ የብዛ ህይወት አጠባበቅ ና አጠቃቀም ሊፈጠር ይችላል በምሎ ዙሪያ የሚያጥነጥን ነው ና የዚኛው ስብሰባ ዋናው አላማ የነበረው በአለም አቀፍ ተቋም በአምስት ሀገራት ላይ የተሰራውን ጥናት ውስጥ የኢትዮጵያን ብቻ ለብቻ ወስደን ለኢትዮጵያ የተለያዩ ባለድርሻ አካላት ምንድን ናቸው እነዛ ችግሮች የተባሉት ከችግሮቹ ጋር ተያይዞ ደግሞ ጎጂ ተግባራት ምንድን ናቸው? እነዚህን ጎጂ ተግባራትን ለመቀልበስ ደግሞ ያሉ የፖሊሲ አማራጮች ምን ይመስላሉ? እነዚህ ያሉ የፖሊሲ አማራጮች ምንድን ነው የጎደላቸው ትግበራ ነው ወይም ደግሞ የተሟሉ አይደሉም ወይ? ይሄ ያን የመፈተሽ ስራ ተሰርቶ ትንተና ቀርቦበታል። በተጨማሪ ደግሞ የሌሉ አሉ። እነዚህ የሌሉ ደግሞ ቢኖሩ የተሻለ የተፈጥሮ ጥበቃ፣ በተለይም የብዝሃ ጥበቃን እንድረጋገጥ ያደርጋሉ ተብሎ የተለዩትን ሀሳቦች ቀርቧል። በዛ ትንተና ላይ ተመስርተን የዛን ጥናት ለባለድርሻ አካላት አቀረብን እዛ ላይ ከተወያየን በኋላ የተወሰኑ መሻሻያዎች ከቤቱ እየተሰጡበት ነበር እና በጠቃላይ አላማው አሁን ያለውን በብዝሃ ህይወት ላይ እየደረሰ ያለውን ተጽዕኖ፣ የተጽዕኖዎችን መንስኤ እና እነዚህን ችግሮች ለማቅረፍ ደግሞ መወሰድ ያለባቸው የፖሊሲ አማራጮችን እየዳሰሰ ነበር። የዓለም አቀፉ የተፈጥሮ ሀብት ጥበቃ አዩሲኤን የኢትዮጵያ ተወካይና የባዮዴቭ 2030 ኢኒሺቲቭ አስተባባሪ አቶ አብደታ ሮቢ በብዝሃ ህይወት ላይ የሚደርሰው ጫና ከጊዜ ወደ ጊዜ እየተባባሰ በመሄዱ በአራት ንዑሳን ዘርፎች ላይ ትኩረት ባደረገ መልኩ ጥናቱ መካሄዱን ገልጸዋል። እንግዲህ እንደሚታወቀው የብዝሃ ህይወት ሀብታችን ከጊዜ ወደ ጊዜ በብዙ ተግዳሮቶች ችግር እየደረሰበት ይገኛል። ብዙ ጥረቶች ቢደረጉም በጥረቱ ልክ ግን የተገኘ ውጤት ብዙ አመርቂ ሊባል የሚችል አይደለም። ስለዚህ ይህንን ብርቅ የኢትዮጵያ ሀብት በተለይ ከብዝሃ ህይወት አንጻር ኢትዮጵያ ያላት ተለያይነትና የምቃብት በጣም ትልቅና በጣም የሚያስደምም ነው። በዓለም አቀፍ ደረጃ አሉ ከሚባሉ ጥቂት ሀገሮች መካከል የምትሰለፍ ናት በዚህ ረገድ። ይሁንና ግን ከጊዜ ወደ ጊዜ ከህዝብ ቁጥር አጨማመርም አንጻር እንደገና ደግሞ ከአመራረት ስልታችንም ጋር ተያይዞ ብዝሃ ህይወት ላይ የሚደርሰው ጫና ከጊዜ ወደ ጊዜ ሰፍተዋል። በእርግጥ ከቅርብ ጊዜ ወዲህ በጣም ጥሩ ሊባሉ የሚችሉ ፕሮግራሞችና መርሃ ግብሮች ተቀርጸው በኢትዮጵያ ደረጃ እየተሰሩ ይገኛሉ። ብዙዎቹ መጥቀስ ይቻላል፣ ያው የሚታወቁ ናቸው። ግን ደግሞ እነዚህን ጥረቶች በተጠና መንገድና በሳይንስ ለመደገፍ በቅርቡ አንድ ሳይንሳዊ ጥናት አድርገን ነበር። እሱም በኢትዮጵያ ውስጥ ያሉ የፐብሊክ ፖሊሲዎች፣ የፖሊሲ መመሪያዎች፣ ኢንስትሩሜንቶች ምናልባት እነዚህን ለብዝሃ ህይወት ጎጂ የሆኑ ያሰራረስ ያጠቃቀም ዘዴዎችን ልቀጹ የሚችሉ የትኞቹ ናቸው የሚለውን ጥናት አካሂደን ነበር። በአራት ዘርፎች ላይ በማተኮር በሰብል ምርት አመራረት ላይ በቡና አመራረት ላይ እንደዚሁም ደግሞ በእንስሳት እርባታ እና ከማገዶ እንጨት አጠቃቀም ጋር ሳይዞ ወይ ደግሞ ባዮ ማስ ኤነርጂ የሚባለውን ታሳቢ ያደረገ ጥናት ነው። ስለዚህ በእነዚህ ንዑስ ዘርፎችና ዘርፎች ብዛህይወትና የተፈጥሮ ሀብትን በአጠቃላይ ሊጎዱ የሚችሉ የአመራረትና የአጠቃቀም ባህላችንን ሊቀርጹ የሚችሉ ፖሊሲዎች ምናልባት ተገርተው የብዛህይወት ጉዳዮችን ማካተው እንዲሄዱ እነዚህ ፖሊሲዎች እነማን ናቸው የሚለውን ነገር ለመለየት ታሳቢ ተደርጎ የተሰራ ጥናት ነው። ስለዚህ ጥናቱ በዓለም አቀፍና በሀገር አቀፍ ባለሙያዎች ተሳትፎ የተደረገበት ነው። ሪፖርቱን ያቀረብ ነው ለተሳታፊዎች ዛሬና ትላንት ጥናት የሰሩት ዓለም አቀፍ ባለሙያዎች አሉ። በእርግጥ ዓለም አቀፍ ባለሙያዎቹ የእኛን ሀገር ባለሙያዎችን ቃለ መጠይቅ በማድረግ የነሱን ሀሳብ እና ምልካታ በመጠየቅ ነው የሰሩት። ይሁንና ግን ደግሞ መሬት ላይ ያሉ ስራውን የሚያስተባብሩ ከተለያዩ ዘርፎች ከመንግስታዊ ካልሆኑ ድርጅቶች ከግሉ ዘርፎች ከሚኒስቴር መስሪያ ቤቶች ከፌዴራል ባለስልጣን መስሪያ ቤቶች ያሉ ሰዎች ደግሞ መሬት ላይ ያለውን እውነታ ከማንም በላይ ስለሚያውቁ የእነሱን ምልከታ በዚህ ጉዳይ ላይ ምናልባት የመረጃ ክፍተቶች ካሉ የተሳሳቱ መረጃዎችን በሪፖርቱ ውስጥ ገብተው ከሆነ ይህንን ማስተካከል ያስፈልጋል። ይሄ ብቻ አይደለም፣ ባለድርሻ አካላት የምጠኑ ጥናቶችን በየጊዜው በደንብ ውስጡን አውቀው የራሳቸው ሊያደርጉት ይገባል። ከዚህ አንጻር በብዙ ክፍለ ጊዜ ከፋፍለን የጥናቱን ሪፖርት አቅርበናል። ከዛ ባሻገር ደግሞ የቡድን ስራዎች እንዲሰሩ ምክክር እንዲደረግበት ተደርጓል። ስለዚህ ይሄ ሪፖርት አንደኛ በደንብ በባለድርሻ አካላት ዘንድ እንዲታወቅ ተደርገዋል። ሁለተኛ ደግሞ መታወቅ ብቻ አይደለም፣ አዳዲስ ምልከታዎች፣ አፕሮች የምንለው አዳዲስ ሜቶዶሎጂዎች እዚህ ሪፖርት ውስጥ ተካተዋል። እሱ ደግሞ ምናልባት የእውቀትና የቴክኖሎጂ ሽግግርን ከማድረግ አንጻር ፋይዳው ትልቅ ነው። ስለዚህ ብዙ እውቀቶችም ተቀስመውበታል ማለት ነው። ሶስተኛ በቀጣይ ምን እናድርግ የምለውን ነገር ስናነሳ ኢትዮጵያ በዓለም አቀፍ ደረጃ የፈረመቻቸው ዓለም አቀፍ ግዴታዎች አሉ። በተለይ በተባበሩት መንግስታት ድርጅት የብዝሃ ጥበቃ ማዕቀፍ ወይ ደግሞ ዩኤን ሲቢዲ የሚባለውን ማዕቀፎች ከፈረሙ ሀገሮች መካከል አንዷ ናት። ያን ታሳቢ በማድረግ በ2022 በፈረንጆቹ በካናዳ ላይ ሞንትሪያል ካናዳ ስምምነት የተፈረመበት ከዲራ 220 የሚባለው የብዝሃ ህይወት ማዕቀፍን ወደ አገሯ መንዝራ አገራዊ የብዝሃ ህይወት ስትራቴጂና ድርጊት መርሃ ግብርን እየሰራች ትገኛለች። ስለዚህ ይሄ የዚህ የባዮዴቭ 2030 የሚባለው የአዩቲን ፕሮግራም ቱሎቹ አፕሮቾቹ ይዞት የመጣው አቀራረቦች ለዚህ ለሀገራዊ ስትራቴጂው ያላቸውን ፋይዳ ሰዎች ተገንዝበውታል። በጣም የምጣጣሙ ናቸው፣ የዚህ አቀራረብና ሀገራዊ ስትራቴጂው ብሎም ደሞ ዓለም አቀፍ ማዕቀፉ። ስለዚህ ይሄና እናበን በሀገር አቀፍ ደረጃ ብቻ አይደለም፣ በተለይ ወካይ በተባሉ የብዛዮት አካባቢዎች ኢትዮጵያ ውስጥ ደን ባሌ፣ የዩኔስኮ ዓለም አቀፍ ሳይት ደቡብ ምዕራብ ኢትዮጵያ ተፈጥሮ ደን አካባቢዎች ቀጣይ ውይይቶች ይደረጋሉ። ስለዚህ ሰው ሁሉ በሀገር አቀፍ ደረጃ ያሉ በክልልና በወረዳ ደረጃ ያሉ የስራ አመራርና ባለሙያዎች ባለድርሻ አካላት አንድ ቋንቋ እንዲያወሩ ብቻ ሳይሆን ቀጣዩን የብዝሃ ህይወት ጥበቃ ስራ በጣም በሚመሳሰል በተናበበ መልኩ እንድናስኬድ ትልቅ ግብዓት ይሰጣል ማለት ነው። ስለዚህ እነዚህ ከመድረኩ የተገኙ ውጤቶች ናቸው ተብሎ መውሰድ ይችላል። በመድረኩ የተሳተፉት የፌዴራል የክልልና የሲቪል ሶሳይቲ ተቋማት ሲሆኑ በአራቱ ዘርፎች ላይ በአራት ምድብ ተከፋፍለው ውይይት በማድረግ ተጨማሪ ግብዓት ሰጥተዋል። ዶክተር ሳምሶን ሽመልስ ከኢትዮጵያ ብዝሃ ህይወት ኢንስቲትዩት። የቡድን ውይይቱ ምናልባት በአራት ቡድን ተከፍሎ የትን ያለ ነው፣ በዋናነት በግብርና ወይም በጥራጥሬ ምርት ሴሪያልስ ላይ፣ ቡና ነጥሎ የቡና ምርት ላይ ያሉ ተግዳሮቶችና መልካም አጋጣሚዎች በአጠቃላይ በግብርናው ዘርፍ ከእንስሳት እርባታ ደግሞ በተለይ ፓስቶራሊዝም ከአርብቶ አደር ህይወት ጋር ይሄ በተለይ ከክላይሜት ቼንጅ ጋር ያሉ ፕሬሸሮችን የሚቋቋሙበትንና ከፎረስተሪ ደግሞ በተለይ በፊውል ውድ ወይም የማገዶ አቅርቦት ጋር እንጨቶች ላይ በተገናኘ ምን መደረግ አለበት፣ ብዝሃ ህይወትን ሳንጎዳ ምን ማድረግ አለብን የሚሉ ሪኮሜንዴሽኖችን የታዩበት ነው። በአራቱ ሴክተሮች ላይ ያሉ ባለሙያ የተሰብስበው በየቡድናቸው የጎደለውን የማሟላት ፕራዮሪቲ የማውጣት ማን ቅድሚያ መምጣት አለበት፣ የችግሩ አንገብጋቢነት ምን ያህል ነው፣ ማን ደግሞ ቀስ ብሎ መሰራት ይችላል የሚለውን ኦርደር የተሰራበት ነው። ከአርብቶ አደሮችም ጋር ተያይዞ የአየር ንብረት ለውጥ አለ። በዛው ጎን ለጎን ደግሞ የብዛ ህይወት ጉዳይ አለ። እነዚህ ሁለቱን አስተሳስሮ ወደ እንዴት መፍትሄ እንምጣ። ቡናን በተመለከተ በተለይ ከዲፎረስቴሽን ወይም ከደን መመንጠር ነፃ የሆነ ቡና፣ ኦርጋኒክ አግሪካልቸር ፕሮዳክሽን ላይ በስፋት ካልሰራን፣ ብዛ ህይወትን ጠብቀን የቡናን ማምረት ካልቀጠልን፣ በተለይ አውሮፓ ሀገራት እንዲህ አይነት ቡናን የመግዛት ፍላጎት እየቀነሰ ሙሉ በሙሉ ወደ ማገድም የሚሄዱበት ፖሊሲዎች አውጥተዋል፣ እና በተለይ ይሄ በፈረንጆች 25 ሲያልቅ ከዛ በኋላ ተግባራዊ ሊሆን ይችላል። ስለዚህ ለዛ ኢትዮጵያ ለመዘጋጀት ኦፍኮርስ፣ አሁንም በጥሩ ሁኔታ አግሮ ፎረስተሪ መሰረት ያደረገ የቡና እንትን አለ። ይሄ ደግሞ በጣም ለእኛም የሚጠቅመንና የምንደግፈው ነው። ግን ደግሞ ይህን ገበያው መሰረት ያደረገ በዛ መሰረት ሰርቲፋይድ ሆኑ ስራዎቹን ለመቀጠልስ ምን ማድረግ አለብን? ሌሎቹም ላይ ከእንስሳትም ጋር ተገናኝቶ ምንድነው ዋና በተለይ ፓስቶራሊስት ችግሮች ከገበያ ጋር የሚያጋጥማቸው ችግር ምንድን ነው? ከምርትና ምርታማነት ከእንስሳት መኖ ጋር፣ እነዚህን ችግሮች እንዴት በፖሊሲ በተደገፈ መልኩ ሊፈቱ ይችላሉ? መንግስት ምን ማድረግ አለበት? ፖሊሲዎች ምን ማየት አለባቸው? ለምሳሌ ከእንስሳት ጋር ተያይዞ በድርቅ በምናምን ለሚሞቱት የኢንሹራንስ ሜካኒዝም እንዴት ነው ልናደርግላቸው የምንችለው የሚሉ ነገሮችን ሁሉ የዳሰሰ በጣም ዘርዘር ያለ የባለሙያዎች እይታ ነው የታየበት በርካታ ግብአቶች ተገኝቶበታል ተብሎ አምናለው። እኔ በግሌ ቲንክ የፕሮጀክቱ እንትኖችም ይጠቀሙበታል። ከዚህ ደግሞ ያው መንግስታዊ ያልሆነ ድርጅት ነው፣ እነዚህን እንዲተገብር ለሚመለከታቸው የመንግስት አካላትና ያው ለመንግስት ለፖሊሲ አውጪዎች የሚሰጥ ግብአት ነው። ያንን ተጠቅሞ ደግሞ መንግስት የተለያዩ ማሻሻያዎችን ያደርጋል። ስለዚህ ትልቅ ግብአት ይሆናል የሚል እምነት ነው ያለኝ። የጥናቱ ፋይዳ ምንድን ነው ስንል ጥያቄ ያነሳ ነው ለዶክተር ገመዶ ዳሌ ነበር የሚኖረው ፋይዳ እንደ ሀገር የመሬት አጠቃቀም ፖሊሲ ሊኖረን ይገባል። የትኛው መሬት ለምን ጥቅም ይዋል የሚለው ነገር መንግስት ቅድሚያ አጀንዳው አድርጎ ሊሰራበት የሚገባ ሀገራዊ ክፍተት ነው። ከዚህ አንጻር ለምሳሌ የደን መሬትን ለደን መዋል፣ የእርሻ መሬትን ለእርሻ መዋል ውሃ አካላት መሬትን ደግሞ ከብክለትን መከላከል እንደገና ደግሞ ግብ እርሻ ስራ ወደ እነሱ እንዳይቀርቡ የመከላከሉን ስራ ለማስራት ምክር ሀሳብ የቀረበበት ስለሆነ እንደ ሀገር የፖሊሲ አውጪዎችም ፖሊሲ አስፈጻሚዎችም ተጠቃሚ የሚሆኑ ነው ይመስለኝ። ድርጅቱም በዚህም ፕሮጀክትም እነዛን አካላት ደርሶ ያለውን ችግር ይሄ ከስሜት ነጻ በሆነ በመረጃ ላይ በሳይንሳዊ መረጃ ላይ የተመሰረተ ምክር ሀሳቡን ማቅረብ ነው። ከዛ በኋላ የፖሊሲ ማሻሻያዎች ይኖራሉ ተብሎ ይጠበቃል። በመጨረሻ ላይ ብዙ ጊዜ ግን እንዲህ ጥናቶች ይካሄዳሉ። እነዛ ጥናቶች ደግሞ መሬት ወርደው ሲተገበሩ ብዙ ችግሮች አሉና አሁን ከይሄ ጥናትስ ወደ መሬት ለመውረድ ተግዳሮቶች አይኖሩትም? ተግዳሮቶች ይኖራሉ። ግን ደግሞ አብዛኛውን ጊዜ የመረጃ በማጣታችን ሳይሆን በአላማ አናባባችን ተባብሮ አለመስራት፣ አንዳንድ ጊዜ ደግሞ የሚጋጩ የሚመስሉ የፖሊሲ አቅጣጫዎችን አስታርቆ ለማሄድ እድል ነው የሚሰጡትና አሁን ደግሞ እንደ ሀገር ያለን እድል ደግሞ የአረንጓዴ አሻራ ንቅናቄው ለነዚህ የብዝሃ ሀብቶችን ለመጠበቅም እንደገና ደግሞ ምርታማነታችንን መጨመሩ እንደተጠበቀ የሆነው ነገር ግን ደግሞ ተፈጥሮ ሀብትን ትኩረት አድርጎ የማስራት አካባቢን ከብክረት የመከላከል ነገር እንደ ሀገር ትኩረት ተሰጥቶት እየተሰራ ስለሆነ ጥሩ አጋጣሚ ይሆናል ብዬ አስባለሁ። በተለይ ከግብርና ጋር ያለው በመሪ ደረጃ ባይጋጭም በትግበራ እየተጋጭብን ያለውን ነገር ለማስተካከልም ነጻ የሆነ ገለልተኛ የሆነ አካል ያጠናው ነገር ስለሆነ ይቀበላሉም፣ ለማተግበርም አይቸገሩም የሚል ሀሳብ ነው ያለኝ። ብዝሃ ህይወት የቅንጦት ጉዳይ አይደለም። ስለ ብዝሃ ህይወት ስናስብ መጨነቅም ያለብን ማስራትም ያለብን ብዝሃ ህይወቱን ሳይሆን ብዝሃ ህይወቱን በማጠበቃችን የምናገኘውን ጥቅም ነው ማሰብ ያለብን። እንደ ሀገር ወደ ውጭ የምንልካቸው የኤክስፖርት እቃዎቻችን በአብዛኛው ምናልባት ከወርቅ ከማዕድናትና ከጨርቃ ጨርቅ ውጭ ቡናን ብንወስድ የእንስሳት ተዋጽኦን እነዚህ ዘይትማ የቅባት እህሎችን ሌሎችንም አሁን በኤክስፖርት ደረጃ የሚላኩ ምርቶችን ስናይ ቀጥታ የብዝሃነት ሀብቶቻችን ናቸውና ብዝሃነት ጠፋ ማለት ኢትዮጵያ እነዚህ የኤክስፖርት ኮሞዲቲዎች ታጣለች፣ ወይም ደግሞ በመጠንም በጥራትም ይቀንሳል ማለት ነው። ሁለተኛ እድገታችንን ዘላቂ እናድርግ ብለን የዘላቂ ልማት ግቦችን ጥለን በምንሰራበት ሁኔታ ውስጥ ሆነን ስለ ብዝሃ ህይወት አለመጨነቅ ምናልባትም በሴክተሩ ያለን ባለሙያዎችም ተቋማትም በሚገባ ግንዛቤ ማዳበር በተለይ ደግሞ በአብዛኛው ህብረተሰብ ዘንድ ስለ ብዝሃ ህይወት የተሻለ ግንዛቤ እንዲኖር ባለማስራታችን ካልሆነ በቀር ብዝሃ ህይወትን ማጠበቅ ማለት ለእድገታችን መሰረት ነው። የአካባቢ የስነ ምህዳር አገልግሎቶች የምንለው ንጹሕ ውሀይ ማግኘት፣ ንጹሕ አየር ማግኘት፣ የዳበረ አፈርን፣ እነዚህን ሁሉ ስናስብ ይሄ ሁሉ ያለ ብዝሃ ህይወት የሚሆን አይደለም እና ብዝሃ ህይወት ለነዚህ ሁሉ ምንጭ ከሆነ ለማኖር ደግሞ መሰረታዊ የሆኑ ነገሮች ከብዛዮት ውጭ ማናገኝ መሆኑን ካወቅን ለብዝሃ ህይወት ተገቢውን ትኩረትና የእንክብካቤ ስራ ለማስራት የግድ ነው የምለን። ግን ትልቁ ፈተናችን የሚመስለኝ አለመናበብ፣ ተቀናጅቶ አለማስራት፣ አንዱ ሴክተር የራሱን ግብ ቻ ለማሳካት ከማሄድ ይልቅ ማን ነው ከማሄድ በቀር ይሄ መሰረታዊ ሆነው። አንድ ቤት የሚሰራው በመሰረት ተገንብቶ ነው እና ይሄ መሰረት የሆነውን ነገር ላይ የአለማስራትን ችግር መቅረፍ ያለብን ይመስለኛል። ይሄን መቅረፍ የምንችለው ደግሞ ያለማቋረጥ የግንዛቤ ማሳደግ ስራዎች ሲሰሩ ነው። ሚዲያውም፣ ሌሎች ምርምርና የትምህርት ተቋማትም በዚህ ላይ በተለይም በስርዓት ትምህርቱ በደንብ ተካቶ ባህል እንዲሆን፣ ይሄ የብዝሃ ህይወት ጥበቃ ጉዳይ ቅድም እንዳልኩ የቅንጦት ጉዳይ ሳይሆን የማኖር ያለማኖር ጉዳይ፣ የህይወት ዋስትና ጉዳይ ስለሆነ ጥበቃውም እንክብካቤውም ባህል እንዲሆን ማስራት ይጠበቅብናል ብዬ አስባለሁ። በሀገራችን በተለያዩ ጊዜያት በርካታ ጥናቶች ይካሄዳሉ። ይሁንና ወደ መሬት ወርደው የሚተረጎሙት ለቁጥር የሚገቡ አይደሉም። ይህ በ15 ሀገራት ላይ ትኩረት አድርጎ የተካሄደ ጥናት ከሀገራችን ተጨባጭ ሁኔታ አንጻር እጣፈንታው ምን ይሆን ስንል አቶ አብደታን ጠይቀናል። ይሄ ጥናት ያው እንደ ብዙዎቹ ጥናቶች ተጠንቶ ጠረጴዛ ላይ እንዲቀር አይፈለግም። አንደኛ በትምህርት ተቋማትም ውስጥ ይሄ ጉዳይ ገብቶ ለማስተማሪያነት እንዲውል ሀሳብ አለን። ይሄን ደግሞ ለማድረግ ከአዲስ አበባ ዩኒቨርሲቲ ጋራ እየተነጋገርን ያለ ነው ነገር አለ። እነሱም በዚህ መድረክ ላይ ተሳታፊ ነበሩ። በተለይ በአራት ኪሎ ያለው የሳይንስ ማዕከል የሚባለው ሳይንስ ሴንተር የፕሮፌሰሮቹ ከኛ ጋራ ነበሩ። ስለዚህ አንድ፣ ለማስተማሪያነት እንጠቀምበታለን። ሁለት፣ ከማስተማሪያነት ባሻገር እንዴት እነዚህ የአይዩሲኤን ቱሎች እና ቴክኖሎጂዎች ወደ ወደ ስራ ወደ ኢምፕሊሜንቴሽን ይለወጣሉ የሚለው ከነሱ ጋር የተነጋገርን ነው። ቀለል ባለ አቀራረብ የትምህርት ተቋማት፣ የምርምር ተቋማት፣ ሴክተር ሚኒስትር መስሪያ ቤቶችን እንዲሁም ክልሎችንና ወረዳዎችን ሊያግዙ የሚችሉ ጋይድላይኖች፣ መመሪያዎች እንዲዘጋጁ በቀጣይነት አብረን እንሰራለን። አንድ ሁለተኛ በተለይ ውስን በሆኑ ወካይ ብዛዮት አካባቢዎች ላይ እነዚህ ዘላቂነት እንዲያረጋግጡ የሚችሉ የአመራራት ዘዴዎች ስራ ላይ እንዲውሉ አንድ ፕሮፖዛል አሁን በቀጣይ ጀምረን እንሰራለን። ለዚህ የተቀጠሩ አማካሪ የሀገር አቀፍ ባለሙያዎች አሉ። እነሱን ተጠቅመን ሀብት ለማሰባሰብ የሚረዱ የፕሮጀክት ፕሮፖዛል በሶስት በአራት ወር ጊዜ ውስጥ የሚያልቁ የተጀመሩ ስራዎች አሉ። ይሄ ማለት ያው ከዚህኛው የፖሊሲ ሙግት አድቮኬሲ ስራ የተለየ ነው። መሬት ላይ ስራ ለማሰራት የሚያስችሉ ሁኔታዎችን አስ ሁኔታዎችን እንዲፈጥሩ ከለጋሽ ድርጅቶች ገንዘብ ለማሰባሰብ ቀጣይ ስራዎችን ይዘናል። እንዲሁ ደግሞ በታችኛው ሎካል ደረጃ እነዚህን የምክር መድረኮችን እንቀጥላለን ማለት ነው። ጎን ለጎን እናስገዳቸዋለን። አድማጮቻችን፣ የዛሬው ፕሮግራማችን በዚህ ይጠናቀቃል። ሳምንት በሌላ ፕሮግራም ዳግም እስክንገናኝ ሰላሙን ሁሉ በመመኘት የምሰናበተው የፕሮግራሙ አዘጋጅ አስቻለው ጌታቸው ነኝ። ሰላም።